አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ ላይክ አረኩት ቪዲዮው ጥሩ ነው አይደል ያደረኩት ወደዳችሁት የተማርክ ስትሆን እንዲህ ነው የምታደርገው። አንቺ ቆንጆ አይደለሽም ፊትሽ አቀማመጡ እንዴት ነው ምን አይነት ፊት ነው ይሄ አለ ላይክ ግንጭሁት? ምሁር ስትሆን እንዲህ ነው የምታደርገው የተማርክ ስትሆን የረቀቀት ቅንጭዳት ሲኖርህ እንዲህ ነው ምታደርገው ደደብ ስትሆን ነው የምትሳደበው ምን አይነት ፊት ነው የሰዓቱን ዜና እናሰማለን። በቅድሚያም አርእስተ ዜና። ሄሉ የተባለችዋ ቆንጅዮዋ ወጣት በቲክቶኳ አንድ ዘፈን በለቀቀችበት ከስር በኮሜንት እማዬ የሚል ኮሜንት ተጻፈ። ቀጥሎም እሷ በምላሿ የኔ የሚል ልብ ሰጠችው። ጉድ ጉድ ጉድ ጉድ ጉድ። ዝርዝሩን ወደ በኋላ ላይ የምናሰማችሁ ይሆናል። እንኳን ደህና መጣችሁ። ገባ ገባ ገባ ገባ በሉ። ላይክ፣ ሼር ሰብስክራይብ እያደረጋችሁ። አዎ ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራ ኔቻ ሌቪስቶች እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው፣ ሁሉ መልካም ነው። ጨጓራችሁ ይፈጫል። እግዚአብሔር ይመስገን፣ ጋር ሁሉ ሰላም ነው። እናንተ ጋርም ሁሉ ሰላም እንደሚሆን ተስፋ እያደረጉ የእኔ ውድ ተወዳጅ ቤተሰቦች እንደተለመደው ላይክ እና ሼር ሰብስክራይብ ማድረጋችሁን በአትረሱ። አጥሮ ነው ወደፊት እኔሄድ ማለት ኔ ወዶች ዬ እንግዲህ ሄዱሻ፣ ዛሬ እንደዚህ እምር ድምቅ ፍክት ብላ ማለት ነው፣ ፍክት ብላ በቲክቶክ እኔ ምነው አረወኝ፣ ግጥሙን ማንም ይረዳኝ ግጥሙን ብቻ ምነው ሸዋ አለበት ምንነው ሸዋ ምነው ሸዋ ብላች ሰርች አርጉ። ነው ያገባኝም ምነው ሸዋ ሞኝ ለህሊናይ ብገዛ ሞኝ ምናምን ይልና ሞኝን ሀሉኝ ተላላ ነገር ነው። አሁን አላቅም ብዙም ስለ ዘፈን ግጥም ማለት ነው። እና እውነትሽን ነው የኔ ቆንጆ፣ ለህሊናሽ መገዛትሽ ሞኝ፣ ጅል፣ የዋህ በሰዎች ዘንድ ማታወቂ ሊያስብልሽ ይችላል። ነገር ግን ይሄ የዋህነትና ዝምታ ወይም ደግሞ ጥሩ ነገርን መምረጥ ሞኝነት ወይም ጅልነት አይደለም። አንዳንድ ሰዎች በህይወታችን ላይ በገቡ በወጡ ቁጥር እኛ ዝም ባልናቸው ቁጥር ስለማናውቅ ጅል ስለሆንን የሆነ ነገሮችን በቃ እንደማናውቅ ሳውቅ አድርገው የሚስሉ ሰዎች አሉ። ነገር ግን ዝምታ ወርቅ እንደሆነ ስለምናስብና ሰዎችን በሁለት ነገር ሰው እኔ ልበላችሁ፣ እኔ ዝም ምለው አንዳንድ ጊዜ የሆነ ነገር መጥቶባችሁ ዝም ትላላችሁ አለ። እኔ ዝም ምለው በሁለት ነገር ነው። አንድን ግለሰብ ዝም ካልኩት ወይ ስንቀው ነው ወይ ደግሞ ሳከብረው ነው። በቃ ከሁለት አንዱ። እኔ የሆነ ነገር ልትሉ ምሳሌ ከመጣችሁ ብላችሁኝ ዝም ካልኳችሁ ሁለቱን ነገሮች ያዟቸው። ወይ አክብሬያችሁ ነው ወይ ንቄያችሁ ነው። ይሄንን ያዙ። ሄሉ ጋር ያለው ነገር እንደዛ ነው። አፍ ሲከፈት ጭንቅላት ይለካል ይባላል እና በጣም ብዙ ሰዎች የሆነ በቃ የምትገምቱት በሰበብ አስባብ መናገር፣ መሳደብ የምትፈልጉ ሰዎች ስላላችሁ በዘፈን ሄሉ እንደዚህ አንቺን የሚመጥንሽን ነገር በዘፈን ተክተክተክ ስታረጊያቸው ልክ ይገባችኋል እንጂ በአፈሽ ከዚህ በኋላ ላይቭ ገብትሽ ምናምን ደማትን ነገር እናም የቤቴ ጉድ ማለት ነው ከች ግበት ስለላችሁ የሷ ቪዲዮ ገጭ ብሏል ፊት ለፊት ቆይስቲ፣ ምን አለች ቅንጥሽ እየብዬ ግበት ስለላችሁ እንደው እንዲህ እንዲህ እንዲህ እያለች ማለት ነው። ለህሊና ቢገዛ ሞኝነሽ አሉኝ ተላላለች ይበሉሽ ትያቸው እነሱ አንቺ ብቻ የዋህና ጥሩ ሆኜ እና ጉዴን፣ ቆይስቲ፣ ጉዴን ለኮሜንት ምን አሉ ታቃ እኔ ደግሞ እንግዲህ የወሬ ሙልጭ ወሬ ችግር አለብኝ አይደለ? ወሬ ሳነፈንፍ ምን ተብሎ ይሁን ማየትማ አለብኝ። ወደ ስራ አልኩላችሁና ኮሜንት ላይ ግብት ስልላችሁ ጉዴን እየት ታረኩት። እናም ጉዴን እየት ተሳረግላችሁ ይሄንን የመሰለውን ኮሜንት እኔ እህታችሁ ግኝት ታረኩላችሁ። ማይ የኔ ይላል ወይኔ ጉዴ ጉድ፣ እናንተ ለካ ሄድ ነገር ናፍቃችሁ ነበረ ሰሞኑን እ እንደዛ በጭንቀት ፍርጥ ብትንጭ ንቅ ስትሉ እሷ መቼም እንትና ያ ቶሎቶሎ ቪዲዮ አይለቅበትም። እኔም እኮ ጉዴ በቀደም ነው እኮ በኮሜንት ዞር ዞር ስለያገኘሁ ያማ ፎሎ አረኩ ሎሬ ፎሎ አረኩና ሳይለቅሶ ነው ቤትክ በቃ ትካዜ ምክንያት ከሄሎ የተለየበት ፓርት አይደል የነበረው። በቃ ዝም ብሎ በፎቶ ምናምን ነው የሚፖስትበት። እና ዛሬ ጉዴ ስቲቋል አልኩላችሁና ግብጥስል የኔ ውዴ ማሬ ፍቅሬ ወይኔ ወለላይ ሻይፕ አይ አይ አይ አይ እነ ትክክል። ምን ይዋጠን እንግዲህ ወገን? ሳምንት ለነገሩ ለአንድ ሳምንት ሳምንት ከዛ በኋላ ቀጣይ ሳምንት ደግሞ ሌላ ቦምብ የሆነ ነገር ይመጣላቸዋል። ሰርፕራይዝ ነው የምትሆኑት። አይዟችሁ እሺ፣ ተረጋጉ። መቼም ዘንድሮ በቃ አድርገው እኛን ቀን እንዳስበቀለው ሰባተኛ ሰማይ ማድረስ ስለሚፈልጉ ችግር የለውም እኛም አለን እናንተም ሂዱበት ማለት ነው። እናንተ ሄዱ ሰባ ሰባት ገባች። ደምሩት እስኪ ሁለት መቶ ለመግባት ስንት ነው የሚቀረን? ለሰማንያ አቤት ሂሳብ ለ83 23 230 ሰብስክራይብ ሙሉ፣ እስኪ በዚህ ወር። እኔ እኮ አሁን አዲሱ ወር እኮ ትሞላሌ ብዬሽ ተቀልጃለሁ እኮ። ኧረ እንደው ውይ፣ እስኪ እኔን እንኳን የማታሳፍሮኝ፣ እየገባችሁ ሰብስክራይብ አድርጉ። ስታዩ ደግሞ ላይክ አድርጉ። ምንድን ነው አይከፈልበትም፣ ላይክ አድርጉላት። ምን ችግር አለው? እና ቤተሰቦች እየደመን ሆም ላይክ ና ሽር ሰብስክራይብ አሁኑም አትርሱ። ወዳችኋለሁ። እኔ ጋር ግን እኔ እያመጣልኝ ነው፣ ሰዎች እየመጡ ነው። አዳዲስ ሰዎች ወደ ቻናሎች፣ ግን ሰብስክራይብ አያረጉም እያለኝ ነው። ስለዚህ ሰብስክራይብ ሳታረጉኝ የምታልፉ እኔ ከሰሞኑ እር- ቡናዬን ዕጣኔን ምናምን ጉዝጓዜን ይዤ መጥቼ እርግማኔን ይጀምራሉ። እያረጋችሁኝ የምታልፉ ደግሞ ምርቃቴ ቁርጥ ማታ ይንካችሁ፣ አይፎን የሚገዛ ባል ይስጣችሁ፣ ከእናንተ የሚወስድ ሳይሆን ከእሱ የሚሰጥ ባል ይዘዝላችሁ። ወንዶችም ደግሞ ለሚስቶቻችሁ አይፎን የምትገዙበት ገንዘብ ይስጣችሁ እያልኩ ነው። የምትመረቃችሁ አይደለ? ስለዚህ አሁንም እኔ ምርቃቴን አላቆምም። ሰብስክራይብ የምታደረጉኝ እዚህ ጋር ማለት ነው እጃችሁ ይለምልም። ላይክ የምታደረጉኝ ቁርጥ ማታ ይንካችሁ፣ አይፎን የሚገዛ ባል ይስጣችሁ እኔን የምታዩበት እኔና ሄሉን የምታዩበት አይፎን የሚገዛ ባል ይስጣችሁ። ቅንቅናም ምንም የማይወጣው የማይደማውን ሰውዬ እንደው ከእናንተ አርባ ክንድ ያርቅላችሁ። በተለይ እናንተ ቅመሞችዬ ዬ ማለት ነው። የናን፣ ብር እየወሰደ ከወርከወር ስልክ የተበላሸ ቤት ገዛ ነው መኪና ሊገዛ ነው እያለ ከሚልፍ ከሚግጥ ከሚጋግጥ እንደው ከወሮ በላ ባል ይሰውራችሁ፣ ፍቅረኛ ይሰውራችሁ። እውነት ነው መነግራችሁ። እንደው ከንዱ ከሄዳችሁ አይቀር ይሄ ፍቅረኛ ገለሜል የሚለውን ነገር ትታችሁ ማንቀት ቀጥ ሀገራችሁ ገብታችሁ ባል የሚለውን ነገር የያዙት መቼ እሱም ዘንድሮ ችግር ሆናል። እንደ ጉንፋን በየሳምንቱ እንደ ሶስት ነው የሚገረባበጠ ባህሪያቸው ግን ሆኖም ደግሞ ቻል እናደርገዋለን። ግን ባል ይሻላል ከፍቅረኛ ባል ይሻላል። ውዶችዬ አረብ ሀገር ሆናችሁ እንዳትበዘበዙ እሺ። ነገር ነገር ይወልደዋልና ይሄ ስለሌሉ ላወራ መጥቼ፣ ነገር ግን ይሄም ቁም ነገር ነው ብዬ ነው ወደ እናንተ ያመጣሁት ነው። በጣም ነው የምወዳቸው ውዶችዬ። ስለተካተላችሁኝ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ተጫኑ። ማታ በአዲስ ነገር እንገናኛለን። ወዳችኋለሁ። ባይ ባይ። ሊያገኝሽ የሚፈልገው ማታ ማታ ብቻ ከሆነ እሱ ባልሽ አይደለም መኝ ማታ ማታ ብቻ ከሆነ የሚፈልግሽ ቢንቢ ነው፣ ግደዩ።

አክተሮችን ምን አለ ብንተዋወቃቸው? ዛሬ እንኳን አክተሮችን ብንተዋወቃቸው ዛሬ ላይ